ነቢያችንን ማንካት አችሉ። ምክንያቱም ቄሶች የሰባት ዓመት ህፃን ልጅ እያገቡ ነው የሙሐመድ ሱና በማለት ህፃናቶች ከትምህርት ገበታቸው ተፈናቀሉ። ስንትስ ህፃናቶች አለ እድሜ ጋብቻ ብቻ ስቃያቸውንና መከራቸውን የሚያዩ ህጻናቶች አሉ። መናገር አልፈለኩም ነበር፣ ግን እምነት ስነካ ዝም ማለት አልችልም። እንግዲህ ረሱልን ከነካ የናንተ ጉድ መናገር ግድ ይለኛል ማለት ነው። አንድ ሴት ትምህርቷን ከጨረሰች የቄስ ሚስት መሆን አችልም። ይህን ቪዲዮ ሼሪ ፖስት እያደረጋችሁ አድርሱለን። ይህን አካውንት ለእንደዚህ አይነት ቅጥፈት መልስ ስለሚሆንልን ፎሎ እያደረጋችሁ ይህን ቪዲዮ አዳምጡ። ምክንያቱም ተምሮ የጨረሰ ሰው

እኔ ከናቺ ማልቱ ጅራ ዱበቱ በሃባተኒ ቡሉን ሀመከነን እልፋቱ የመጽሐፍቶቻችን ጥራት ቸል ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በሆነቱ ሁሉም ሳንሱር የሚባለው እሱ እኮ ነው። እንግዲህ በሊቃውንት ጉባኤ ሳይጠና ሳይጥታይ ሳይ ይሁን ሳይባል ዝም ብሎ እየጻፉ ወደ መጻሕፍት ውስጥ የሚከቱ ከሆነ ይሄ በጣም በጣም አደጋ ነው የሚሆነው። ከአሁን ቀደም የተጣመመም ካለ ማቅናት አግባብ ነው። አሁንም ቢሆን ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው። ሁሉም እያየ ዝም ማለት የለበትም። ሁላችንም መችት በተለይ በተለይ ሊቃውንተ ቤተ ክርስቲያን ይህንን መጠበቅ የመጠበቅ ኃላፊነት የእናንተ ነው ማለት ነው። እንቺ ከመተኛትሽ በፊት ምን እንደምታደርጊ

በጣም የተወደደ አያ ነው። ሱረቱል በቀራ ላይ ነው የሚገኘው። አላህ ሀይ እንደሆነ፣ ቋሚ እንደሆነ፣ በሰማይና በምድር መካከል ያለ ሁሉ የሱ እንደሆነ የሚያወድስ የሚነግረን አያ ነው። ለሴት ልጅ ውበት የሚሰጣት አለባበስ ምን አይነት አለባበስ ነው? እናቴ እንደለብስት ሰማያዊ። ግን አሁን ላይ ዘናጭ የሚባሉት ምን አይነት ልብስ የሚለብሱ ሰዎች ናቸው? ስስ ልብስ ነገር ነው፣ ጠበብ ያለ እንደዛ ነገር። ሴቶች ለምንድን ነው ኢጃብ ኒቃብ የሚለብሱት በእኛ እስልምና ለወንድ መገላለጥ የለብህም። ጠረኑ በጣም ደስ የሚል ምናምን ለወንድ የሚሰብ ሽቶ መቀባት አይቻልም። ሀይለኛ ሽቶ መቀባት አይቻልም። በጣም ጠረኑ እንትን የሚል አይቻልም። በእኛም ሃይማኖት ቤተ ክርስቲያን ላይ ሴት ቀሚስ እንድትለብስ፣ ነጠላ እንድትለብስ ትገደዳለች። አሁን እንደዚህ ኒቃብ፣ እንዲህ አይነት ኢጃብ አይነት አለባበሶች ቤት ውስጥ ይደረጋሉ ወይስ ከቤት ውጭ ነው የሚደረጉት? አንድ የምትነቀብ ሴት ምን የምትል ሴት? እንዲህ ፊት ምጫ የምትሸፍንበት ሴት የምትነቀብ ነው የሚባለው። የምትነቀብ ሴት ከእናትህ አባትህ ወንድምህ ከዛ ላይ ላይ አይቻልም። ፊትህን ማየት አይችልም። ስትወለድ ፊትህን አይተውታል። ዋሃብያው ይታዘበናል። እንደ ዋሃብያ ዋሽተን ሻዕሩሁም ልከዚብ የዋሃብያ ታርጋው ምንድን ነው ካልክ፣ መዋሸት ነው በቃ ከመድረክ አንዳንድ ሰዎች ጢምሱና ነው የምናከብረው ነው ሸሪአት ልእስላምያ የሚያቀው ነው ግን፣ ያንዳንዱ የፍየል ጢም አርጎ የሚሄድ ሰው አለ። ጢሙ እንኳ አድርጎ እነርሱ ሁሌም እንዲህ ናቸው። ተመልከቱት። አርቲስት ሸፍራው በሁለት የተለያዩ መድረኮች ሁለት የተለያዩ ቃላትን ሲናገር ው እስራኤል በጣም ትንሽ ሀገር ነች። አረቦቹ ከዚህም ከዚያም ሚሳኤል ሲወረውሩባት በንቃት የሚጠባበቅ ሚሳኤሉን የሚመክት አይሮን ዶም የሚባል መሳሪያ ነው። ታቃል ድው ወሲ ዛሬ የአንድ ዘመም ጭብጨባ ጣፍጦት እንዲህ ተናገረ፣ እንጂ ከአመታት በፊት ሰይፉ ሾ ላይ ቀርቦ እንዲህም ብለው ነበር። በጣም የገረማችሁን የገረመኝን ነገር ልንገራችሁ። እኔ አልገምትም እናንተ ትገምት እንደሆን አላውቅም። ፍልስጤሞች ኢትዮጵያን እና ህዝቧን በጣም ነው የሚወዱት። አይገርም? ኢትዮጵያና ነን ስንላቸው በቃ አሜዚንግ፣ በጣም ተደሰት። ከምን የመነጨ ነው? እኔ አላቅም። ሁለት ነገር እጠረጥራለሁ። አንድ፣ የኢትዮጵያ መንግስት ያው አገሪቷ ነጻ ሀገር እንድትሆን ስፖርት የሚያደርግ ይመስለኛል፣ ማለት የሚደግፍ ይመስለኛል። ሁለተኛ፣ ፍልስጤም ውስጥ አንድ ቤተክርስቲያን ያለው ወይዘሮ አማረች ባንቴርጎ የሚባሉ ሴትዮ የሰጡት ቤታቸውን ሰጥተው ቤተክርስቲያን ተሰርተውበታል። ፍልስጤም ውስጥ ያለው አንድ ቤተክርስቲያን የኢትዮጵያ ቤተክርስቲያን ነው። የሚገርማችሁ ነገር ታዲያ እንደዛ ያለውን ቅጥፈት የሚቀጥፉት ሀቁ ጠፍቷቸው ይመስላችኋል? አይደለም። ልክ ምዕመኑ ፊት ሲቀርቡ መድረኩ ላይ ሲወጡና ማይኩን ሲጨብጡ ለምን እንደሚቀየሩ ታውቃላችሁ? እነርሱ የሚናገሩት ምዕመኑ መስማት የሚፈልገው ነው። ምዕመኑ መስማት የሚፈልገው ደግሞ የማይፈልገው ዓለም ሲዘለፍለት፣ ሲንኳሰስለትና ሲሰደብለት ብቻ ነው። ጭብጨባና እልልታ፣ አሜንታ ሲፈለግ እንዲሰማኝ የሚፈልጉትን ብቻ ያሰሙታል። መራር የሆነው እውነት ወደ ውስጥ ውጣውት ማንነታቸውን ክደው ማለት ነው። ሐቁ ሳይጠፋቸው እስራኤላውያን ከኛ ከሙስሊሞች የበለጠ ክርስቲያኖችን እንደሚጠሉ አሳምረው ያውቁታል። ኢየሱስን ያሳደዱት ክርስቲያኖች ላይ የሚታፉት ክርስትናን የሚዘልፉ የሚያንቋሽሹና የሚንቁት ቤተ ክርስቲያናትን የሚያቃጥሉት የተከበረ ቦታችን የሚሉት ኢየሩሳሌምን እንኳን ሄደው እንዳይጎበኙ የታገዱት እነርሱ ናቸው። ግን አሜን ብለው ስለሚቀበሉና ልክ እንደኛ እንደ ሙስሊሞች ለመብታቸው ስለማይታገሉ ዋጋ ስለማይከፍሉና እሺ ብለው ስለሚቀበሏቸው ከተራ ነገር እንኳን አይቆጥሯቸውም። ታዲያ የአገራችን ክርስቲያኖች ለምን እስራኤልን ይደግፋሉ ካልን ሙስሊምን ስለሚጠሉላቸው ብቻ ከሙስሊም ጋር ሁሌም ኮንፍሊክት ውስጥ ስለሚገቡላቸው ብቻ ከኛ ጋር ያላቸውን ጠላትነት ስለሚወዱት እስራኤላውያንን ሳይፈልጉ ይደግፏቸዋል። ከኛ የበለጠ እየጠሏቸው፣ ከኛ የበለጠ እያንቋሸሿቸው፣ ጌታ ብለው የሚያመልኩትን ኢየሱስን እያዋረዱባቸው ለእነርሱ ክብርና ፍቅር ድጋፍ ሲያሳዩ እንመለከታቸዋለን። ውስጣቸው ግን ያ ነገር ሀቅ እንዳልሆነ አሳምረው ያውቁታል። ከመቶ እስራኤላውያን ውስጥ ከሀያ በላይ የሚሆኑት ሙስሊም ናቸው። አንድ ወይም ሁለት የሚሆኑት ክርስቲያን ናቸው። ሌላው አይሁድ ነው። በአንጻሩ እንኳን እኛ እንበዛለን። ነገር ግን አርቲስቱን ቢያላዝን አዝማሪውን ቢዘፍን እኛ ዘንድ ትዝብትን ያተርፋሉ እንጂ ከትግላችን ወደ ኋላ አንልም። እኛ ሙስሊሞች ዓለም ላይ ካለው ሙስሊም ማህበረሰብ ጋር ሁሉ የአንጀታችን ደምስር እትብታችን በአንድ ቋጠሮ የተጋመደ ነውና የአንዱ የአንድ ቋጠሮ ሲነካ ሁላችንንም ያመናን፣ ይረብሸናል። ይህ ነው ዓለም አቀፋዊ ወዳጅነት፣ ዓለም አቀፋዊ አንድነት፣ ዓለም አቀፋዊ አንድ ጌታ አምላኪነት ማለት ይህ ነው። አንድ ቦታ ተነክቶ ሌላው በሰላም ማደር ሳይችል ሲቀር፣ አንዱ እያለቀሰ ሌላው በፈገግታ ሲያመሽ፣ አንዱ እየተራበ ሌላው በመጥገቡ ሲዝናና፣ ይህ